ተብላለች እና የእሱ ቤትን አያሳይም። ምን ያሳያለሁ ብላ አሳየችን። ምን ትላል ማኝ ሆኔ የሁላ አንድ ነገር ንገር። እዚህ ጋር ውሸት አለ። ማርያማዊት አደለም እኔ ቤት ስትመጣ የፍራንክፈርት ባኖፍ ላይ ያሉት ህብረተሰቦች እንኳን ያውቋታል። ኖኖ ቤት ቤት ሆነ፣ አሁን ማርያማዊት ቤት ሆነ። ቪዲዮ ተቀርጻችኋል፣ ፏፈሽ ብላችኋል፣ ትገባላችሁ። አንተ ቤት ስትሆን ግን በርሜል ሞላው ብላለች አረ፣ እቺ ዝም ብላ ነው እቺ በርሜል ከበርሜል ማትወጣ ሴትዮ። እንደው እንደው አገር ኮት ሲል እሱ መልስ ልኛው፣ አረ እኔ ነገ ቤቴን አሳየ። ኔክስት ኔጋ ትመጣለች ላይቭ። እኔ ቤት ገብቼ ያሳያሉ የእኔ ቤት። ከዛ በኋላ እንዳታሳየን አደራ ኦዴ አረ መድሀኒዐለምን አረ በሆቴል ማየት አንፈልግ። አረ ጸዳ ቤት አለኝ ማኘ በእውነት እግዚአብሔርን እንደ አንተ ማኘ እኔ እኮ በጣም እኮ ጭንቅላት ያለኝም ሰራተኛ ገንዘብ ማገኝ ገንዘብ ሰራ ቤት ላይ በርሜል በርሜል ምን ያደርግልሀል? አረ በርሜላ ይቻል አቅምን እዚህ ሀገር እንደ እኔ እኮ አንዳንዴ እኮ ማኝ የሚወራው ነገር እኮ ለእኔ ራሱ እኮ ያስቀኛል እኮ

ሀገር ቤት የለም። በእርሜ ለእኔ ቤተሰቦቼ ቤት አይደለም ጀርመን አገር እኔ አስር ዓመት የኖርኩ እኮ ነኝ። ግን አንድ ነገር እሷ የተናገረችውን የሚያምናት ሰው ለእኔ በቃ በእሷ ልክ የማይጽፍ እስኪብርቶ ብቻ ነው ነው ብዬ ማስበው። ምክንያቱም እሷን ብልተን ልዘግበ ልዘግበ ከእሷ ጋር በፎንቃ በነበርክበት ጊዜ ያለቆንቃር አለም ለስራ ነው የተገናኘው። መስቃት ነገር የለም። ምን አለ መሰለህ፣ በል ትለኛለች። ከከፈለች በል ካልኩ ሊያሾንም አንተንም፣ ሁሉንም እዮርዳብንም፣ ሁሉንም ጠራርጌ ያለሁ እኮ ሳላቃችሁ እነዚህን ካልሰደብካቸው ዩቱዩባችን ገንዘብ አያገኝም ትባል። እኔ አባቴ ሁሉም ጠራርጋለሁ መስራት ትችላለች። ይህንም አትልም። እመቤቴን ዩቱብማ ማለት አትችልም እንዴ? ቪዲዮዎችስ? ፎቶዎችስ እሱ ስለ ዩቲውብ ነው። ፎቶ ለዩቲውብ ነው እኮ አይተሽዋል፣ አይተሽዋል፣ አይተሽዋል። እኔ እና እሷ እኮ ፎቶ የተነሳ ነው እኮ፣ ለዩቲውብ ነው። እኔ መጀመሪያ ውጭ እናዋሪ ተጠብቀሽ ሳይሆን እኔ እና እሷ ፎቶ የተነሳ ነው። እኔ እና እሷ ፎቶ የተነሳ ነው እኮ ለዩቲውብ ፒክቸር እኮ። እኔ የሳምኳት ምናምን ለዩቲውብ ነው። እኔ እየሳምኳት እንትን ነው። እኔ ስሜያት አላውቅም

እንጂ አንተ ደግሞ እያያችሁ ቤተሰብ ዋትሳፕ ላይ ላኩልኝ። የኔዎቹ የኔዎቹ ካላችሁ ዋትሳፕ ላይ ላኩልኝ የተሳሳሙ። እኔ አንድ ነገር ልንገሩ፣ ማኛው ፎቶ ሾፕ አድርጌ አንተና ኪዱን እያሳሳምኩ እያስተቃቀፉ በመድኃኒዓለም ዝንበር እንዴ! በቃላት ራሱ ጂጂ፣ አንቺ በጣም ነው ሞድስቃ፣ ቤቢ እያልክ ነበር የምታወራት እኮ ተው። አረ እኔ ቤቢ እያላቅም እኔ ከንፈ፣ ቤቢ አንቺ ቤቢ በጊዜው አሳልፈን ነበር። እኔ እኔ እውነቱን ነው የምነግርህ። እኔ ከዚህ በላይ ፎቶሾፕ አድርጌ ሌላ ክልማኛው እንዲሁን አምስተኛው ኮን ያለ ነው ብሮ። አሁን አሁን እሱ ነው እኔ የምልሽ። ምን መሰለች ብራዘር፣ አሁን ማ ከማርያማዊት ጋ ያለው ነገር ቴክኒክ ብልሽት ቢገጥመው ሰማያት አላቅም ልትል ነው ነበረች። አልነበረችም አልነበረችም አልነበረችም አልነበረችም። አሁን ሆዴ መረጃዎች እያመጣሁ ሰሞኑን በቪዲዮ ጠበቀኝ። አንተ የፈለከውን ማምጣት ነበሩ ፎንቃ አልነበሩም በሚለው በቪዲዮ እያመጣው ዘግበሃል። አንድ የፈለግከው እመቤቴ። ኖ ኖ አልዋሽማ። አይመቸኝም፣ አይመቸኝም። እውነት እውነት ነው፣ ውሸት ውሸት ነው። እውነት እውነት ነው። አንድ ነገር ከጂጂ ጋር ገርል ፍሬንድ አልነበረችም፣ ጂጂ አልነበረችም። እመብርሃን ድረሽ። በቃ እኔ በእውነት ነው ምለው

ወለ ለምናኝ እኮ ነው አብረን ካልሆንን ዩቱብ መስራት አይቻልም ብላ እኮ ለምናኝ። አልቀሳቀስኩም። እሱ ገባኝ ግን እሷ ጋር ሆነ። የምታምሪው አንቺ በዊግ አይደለም በናቹራል ነው የምታምሪው እያልኩ ስትዘግበን ነበር እኮ እንደዛ ያልኩትን ቪዲዮዎች እኮ። እኔ ለምን አልነግረህም ዋናው ባለቤቱ ሁኔ እያሉ እሺ ንገረኝ። ቢዝነስ ገብቶ ቢዝነሱ እንዴት እስቲ ዘግበኝ። ይሆን አንድ ነገር ንገር። ከዚህ በፊት ጂጂ ቢዝነስ አልታነውም፣ በአንተ ቢዝነስ የምትሰራው አንተ የምትታወቅ ሰው አይደለም። እሺ ቢዝነስ አልታነውም ወይ ላልከው ነገር እኔ አንድ መልስ ልመልስልህ። አንተ ይኸውልህ፣ አንተ ከመጀመሪያው አዲስ ዩቱብ ላይ ግባና ከታችኛው የመጀመሪያው ቪዲዮቿን ሜካፕ እየሰራች ያለችውን ቪዲዮቿን ይህና ስንት ቪዩ አላት? ከዛ በኋላ ከኔ ጋር በድምፅ ብቻ የገባችውን ደግሞ ስንት ቪዩ አሉ? ከዛም ቢዝነስ እንደሆነ ከዛ በኋላ ቤቷ ለምን ኖርክ? እቤቷ የኖርኩትማ እሷ አልቅሳ አብረን ካልሆነን ዩቱብ አይሆንም፣ በቃ አንተ ታዋቂ ነህ፣ መንገዱ ላይም ትታወቃለህ፣ ፎቶ ተነስተ የሆነ ነገር ልባል ምናምን፣ በቃ ብዙ ጆካም እኳለ። ከዛ በኋላ ሳስበው ደግሞ እኔ ደግሞ ወይኔ አዳምተኛ እኔ ሳስበው ደግሞ ዩቱብ ላይ ገንዘብ አለው፣ ከስራዬ ጋር የሚያስኬዳል ገንዘብ አለው። ያ ኦኬ፣ አልጋ ላይ እኔ እና እሷ እንዴት ነው አንድ አልጋ ላይ የምተኝ? ያማ እኔ እኮ ገና ወጣት ነበር የምተኛው አንተ እኔ ሶፋ ላይ ነው የምተኘው ኧረ እንዳይዘጋ ኪዱ ተመለሽ ምን አባሽ ነው የምትደበቅ አንቺ ዱቄታ እና አልጋው ለብቻ ሶፋ ላይ ነበር ሶስት ወር የተኛ ሶስት ወር አንኖርኩም ከሱ ውሸት ነው እንዴ እልል አድርገኛ ራሱ መረጃ አለነ ማኛው አንድ ነገር ንንገረ ሶስት ወሩ ምን ላይ ተኛ ቤት ውስጥ እንዴ ማኛው እኔ እኮ እኔ እኮ የራሴ ቤት የራሴ። በብዛት እኮ ሲነጋ ነው አንድ አንድ የምገባው እኮ ሲነጋ ቡላ እገባለሁ እኮ እዛ ቤት እና እሷ። አሁን እያወዛገብከኝ እኮ ነው። ሚዲያ ነው ያለው ነገር፣ አይሆንም። ሶስት ወር አይሞላም። ምን ላይ ነበር የተኛ? እንዴ እኔ እኮ ሶፋ አላት፣ መኝታ ቤት አላት፣ ሶፋ አላት፣ ትርፍ መኝታ ቤት አላት። ኖ ኖ ሶፋ ሳሎን ቤት አላት። ታዲያ ሳሎን ቤት ምን እንትና አልጋል? ቆይ ቆይ ቆይ፣ ሳሎን፣ ቆይ ቆይ ቆይ፣ ሳሎን ላይ አልጋ የለም እንግዲህ እስከማውቀው ድረስ።

እንዴ በደንብ እንወያይበት እ ይነቅረኛል ብለሽ ስለዚህ እኔ ከአንድ ሰው ጋር ቢዝነስ ልስራ እኔ። ቆይ ስማኝና ትነ ታስረዳኛለህ፣ ታስረዳኛለህ። ምን እንደምታስረዳኝ ታውቃለህ? የምጠይቅህ አንድ ሰው ቢዝነስ ፓርትነር ከሆነ ቤቴ መግባት የለበትም።

አንተ ቆመ የቀረጽከኝ ቪዲዮ ካለ ይዘና፣ እሺ እኔ አንተ አውራ ሚውታ አድርጌ ቪዲዮ ይዤ እመጣለሁ። ውስጥ ቤተሰብ የፈለግከውን ቪዲዮ ይዘናና እንደዚህ ብሎ አልካልከኝ፣ ያ ልልህ እችላለሁ። ከተከፈለኝ ልናገርህ እችላለሁ። እቤቴ ካሜራ አለ ብላለች አለ። እስቲ እኔ እናሷ አንድ አልጋ ላይ የተኛንበትን ካሜራ አውጥተህ አሳየኝ። አንተ በቃ እኔ ልጠይቅህ ትንሽ አጎረ፣ ቆይ አትጠይቀኝ፣ እኔ ልጠይቅህ። አንተ አወራ። እኔ እናሷ ስንሻጎር ቤቷ ካሜራ ካለ፣ እኔ እናሷ ስንሻጎር ያለው ቪዲዮ ካላት ታውጣና ታሳየኝ። እኔ ደግሞ እራሴን አሰቅላለሁ በገመድ። እንዴት ነው? አንድ ነገር ልንገርህ፣ እኔ አንድ ነገር ልንገርህ አልቅሳ ነው፣ ቤቴ ካልገባህ ለዩቲዩባችን ለስራችን አይሆንም። ስለዚህ ማንም ሴት ከከፈለች ይህን ታደርጋለህ ማለት ነው? ከከፈለችኝ? አይደለም እኔ ለመጀመሪያ ጊዜ አንድ ነገር ለመጀመሪያ ጊዜ ለመጀመሪያ ጊዜ ሆ የሰራሁትን የኮንትራት ገንዘብ ራሱ ያስቀረችብኝ እሷ ነች፣ ጋንግስተር ልካ አስራ ምናምን። እሺ እኔ እጠይቅሃለሁ። እኔ አሁን የምጠይቀ ይመልሳ ኮይ ነግረ ነተከፈለኝ የፈለግኩትን ሰራለው አልክ። በ በክፍያ የፈለግ ሴት ይጫወትባል ማለት ናይ እንደዛ አለ ማለት ፈልጌ አይደለም። ቆይ አዳም እሺ ነገረኝ፣ አስረዳ። ያ ላይ ፕሩፍ ላድርግልኝ፣ ሁሉንም ነገር አንደርስታንድ ታደረገ። የሚፈልገው ነገር መጀመሪያ ስንገናኝ እንኳን እኔ ኮንትራት ያዝኩትን ስራ እንደ ነገ ብር ልቀበል እንደ ዛሬ ማታ ጋንግስተር ልካ አስከለከለች ብሩ። ሰዎቹ ፖሊስ ጠሩ፣ እስካሁን ክስ ላይ ነኝ ያሉ ታውቃለህ። እሺ እሺ። ከዛ በኋላ ወደ ነግረ ነው ሂደቱ ነው የምነግርህ። ከዛ በኋላ እኔ ከነሱ ጋር እየተከራከርኩ ገንዘብ ከዛ በኋላ እሷ ምን አለች ና እና ቤት ግባ ዩቱብ እነስራ ይሄን ስራህን በዩቱብ እናስተዋውቃለን ብላ ከዛ በፊት በጣም ትለምናኝ ነበር ቤቷም ሳልገባ በፊት ቤቷም ሳልገባ በፊት ዩቱብ እየሰራን እግሬ ላይ ወድቃ አልቅሳ ነው እግሬ ላይ ወድቃ አልቅሳ ገበር በሻይን እናውጣ ይሄ ንግድ ፍቃድ ሻይን እናውጣ እግር ላይ ወድቃ ማለት ነው ያው ኪዳነ ምህረት ምስክሬ ነው እኔ ኪዳነ ምህረትን አልዋሽ ልነግረህ ነው እኔ ወለ እሷ ብዙ ውሸት ዋሽታለች እኔ ደግሞ ትንሽ እውነት እነግርሃለሁ እኔ እዚህ በማየው ነው መቤትንእኔበስጠይቀባኛ እኔ ችግር የለም እኔ ወንድ ልጅ ነኝ ስለ ሴት ልጅ እንደዚህ እንደዚህ ብዬ ማውራት አልፈልግም አንተ ግን እሷ እውነተኛ ሸክሽኬ ዋለሁ በዛ በልጭ ልጭ ጫማ ምናምትል ከሆነ ቪዲዮ አምጣት አሳይ በጣም ጥሩ ታዲያ እኔ የምጠይቀ ለምንድን ነው ቱና ነሽ ያልካት ካልሸከሸክ በምን አወቅ እንዴ አፍር አብረህ እኮ ትቀመጣለህ እኮ ዩቱብ ስታወራ እኮ አብረህ አጠገብለህ አጠገብህ ትቀመጣለህ። ውስጥ ሆነህ ነው እንደ ምታወራው። እኔ ክርስቲያን ነኝ። ስለ እንዴት ናነች ትሸቻለሽ ምናምን ምናምን። ብራዘር እኔ እኮ ምን አልኩ ይመሰለ አንድ ሰው በቀን አምስት ጊዜ መጸዳት አለበት፣ ጥርሱን ምክንያቱም ጥርሷ ከአሳ ጥርስ ከአሳ አጥንት ነው የተሰራው። ያማን ገብተዋል። ሰውነቱ አካል ይሸታል እኮ ማኛው ይሸታል እኮ ብብት ይሸታል እኮ ግን ምን አለ መሰለ ኤክስ ኤክስ ልትሆን ትችላለች ማንኛውም ሴት፣ እሷ ደብሊውም ኪውም አይደለችም ለኔ እና ይሄን ያህል ሌላ የምትገምትብኝ እኔ አልገባኝም ነው። እኔ እኮ በቃ እኔ ማርያማዊት እግዚአብሔር የሆነች ነው የምለው፣ በእውነት እውነት ነው። ማርያማዊት በጣም እጅግ በጣም እጅግ ስማርት እና ጭንቅላት ያለች ልጅ እኩየ። አረ እዚህ የምናየው እኮ ነው ምንድን ነው የምትለው? በንግግር እኮ እኛ እናያለን ሰዎችን እዚህ ሲናገሩ የሚያደርጉትን ነገር ምናምን እናያለን። ምን ነው ታምረኛ ሰው አረካት፣ ብሮዬ፣ ተው እንጂ ተው። አይደለም ምን አለመሰለ አንድ ሰው ለአንተ የሆነ በቃ በጣም ቤስት የምትለው ሰው ሲኖር ተከቧዋል። እኔ አንድ ነገር ነገር እኔጊዜኮ ጅጅም ተክባለኝ የጅጅም ተከፍሎኝ ነው አልክ ማርያማዊ ነገ ብትታሉ ከፍ ላይ ነው ልትለው ነይን። የማርያማዊትን እኮ በፍቅር ነው የተገናኘ ነው ስንገናኝ። እግዚአብሔር ያሰረውን እግዚአብሔር ይፈተዋል። እኔ እና እሷ ስንገናኝ ፈልገ ነው አይደለም፣ ሁለቴ ነው የሚመታ። እንዴት? ቆይ ቆይ፣ ለጥቅም ብለህ ሴት ለምን ትቀርባለህ? በጥቅም ከሆነ ለጥቅም አይደለም። በየትኛው ጥቅም? ማን ነው ጥቅም? እኔ ከእኔ የሚጠቀሙት የነበረው እኮ ነው። ማን ትቀልዳለህ? ሶስት መቶ ቪዮ የነበራት እኮ ነው። እኔ ስገባ ስልሳ ሰባ ሺህ ቪዮ የገባላት በእኔ ተጠቀሙ እንጂ እኔ በእነሱ ተጠቀማለሁ ነው እንዴ? ብሮ፣ እስኪ የድሮ አዲሱን ዩቱቧን እስኪ ግባና እሷ እኩል እየተኳለች የነበረውን ቪዮንና እኔ በድምጽ የገባሁትን ስልሳ ሰባ ዘጠኝ ሺ ኮ ነው ቪው የነበረው እኮ አራት ሺህ ሰዓት እኮ በአራት ቪዲዮ እኮ ነው ማን። ስለዚህ በእኔም ልዩ ጥቅም አለኝ እያልክ ነው ሆዴ። ብሮ በእኔ ተጠቀሙ እንጂ እኔ በማንም ሰው የምጠቀም አለ እኔ በሰው ልጅ ብሮ፣ እኔ ስለ ራሴ ላይፍ ብነግረ ሰዎች ከእኔ ይጠቀማሉ እንጂ እኔ ከሰው የሰው ሃራም ምበላ ሰው አይደለሁም። ከሰው ሰው ግን ምን ይላል መሰለ እንዲሁ ግንባሬ ራሱ በቃ ይሄ ልጅ ወመኔ ነው ሴት አባራሪ ነው ሞጭላፊ ነው እንደዚህ ነው እንደዚህ ነው ይላል። እኔ ማንንም እኔ ማንንም እንደዚህ አጨበርባሪ ምናምን አይደሉ አንገቴ እንደፍቼ ምኖር ሰው ነኝ ሚካኤልን ነው ምን ግን በቃ የሚሰጠኝ ስም ግን በቃ በደሜ መራራ ነው። ማኛው እኔ አንድ ነገር ነገር አንድ ሰው ነገርም ይበዛበት ሰዋል በህይወቱ በቃ ሁሌም በቃ ጣጣ የማይበዛበት በቃ የሆነ ነገር ችግር ሰው በቃ የሆነ በቃ ለምን እንዴ? እኔ ሶስት ወር ሴት ቤት መኖር ምንም ሳይኖር ኖራችሁ ታውቁት? በቃ እኔ ታው ማኛው ትቀልዳለ። እኔ እኮ አንድ አሁን የሆነች ማኛው ሶስት ወር እኔ ቤት አጥብያጥኛ አስቀምጣለሁ፣ ቢዝነስ እንሰራለን። ከአንዳንዴ ደግሞ ትቀምሰኛለህ ብትለኝ ማኛው እንደዚህ አይደለም። ይኸውልህ እኔ በእድሜም በእድሜም አንዳንዴ ከእነሱ ኩያ አይደለሁ። ገባህ? ግን አንዳንድ ጊዜ ሂዱ። ግን ተይኝ ተይኝ፣ ከእሷ ጋር እያወራች ነው። እኔ እኔ በእድሜ ይኸውልህ፣ ምን አለ መሰለህ፣ አንዳንድ ጊዜ የምትሸወደው ነገር ይሆናል። መስመር ሺፍ ሊሆን ይችላል። ሊጋደድ ይችላል። አንዳንዴ መስመር። እኔ እዚያ ከተማ የሄድኩት ለስራ ነው። ይሄ ማነው ይሄ አሁን ለቢዝነስ ነው ይኸውልህ እኔ አንድ ነገር ምንድን ነው እንደዚህ ዐይነት ፎቶዎች አርባ ሀምሳ ፎቶ ላመጣልህ እችላለሁ እና ምንድን ነው ዘግበኝ እስኪ ይኸውልህ ፕሮፋይል ፒክቸር ለዩቱብ ተብሎ የተነሳሁት ፎቶ ነው እሷ እኮ ቪዲዮውን ላላርገቡላ ትለኛለች። እሺ እኔ ልንገርህ፣ አሁን ምን እጠይቃታለሁ? መቼም ቆይ ቆይ ቆይ፣ እኔ ምን እንደምጠይቅ ታውቃለህ? አሁን ጂጂን ቆለጡ ላይ ቂጡ ላይ ምናምን ምን ምልክት አለው ብዬ እጠይቃለሁ። ማርያም ማርያማዊት፣ ያንን ካወቀችው ችግር ውስጥ ትገባል ትገባለችግር አምነግባበት ፎቶ ነው። ይሄ ፎቶሾፕ ነው። አጠቃላይ ፎቶሾፕ ነው። ፎቶሾፕ አሁን ትነግረኛለህ። ስማኝ በደንብ እኔ ወለ ወለጥ ላይ ምናለ ያለብን ጠባሳ ጂጂ ከተናገረች ሸጉራል። እኔ አንድ ነገር ልንገርህ፣ በእንጨት በእንጨት የምነካት አሩጊት አይደለችም። እሺ፣ ልነግር ነው እኔ መልስልኝ። የምትመልስልኝ ማርያማዊት ካመሳከረች ያንን ችግር ውስጥ ልትገባል። ችግር የሉ ችግር የለ። እና ጂጂን አልበላውም ነው ምትለው? እኔ የጭራሽ ሁል ጫፏን የነካዋት ሰው አደለውም። አንድ ነገር ልንገር ይሄ እንዳለ ፎቶ ጂጂ የለችም ተብሎ ዝም አለልም። እኔ ፊት ለፊት ያለው ነገር እናገራለሁ ያየ ነውእ ይኸውልሽ፣ ኪዱም የፈለገ ፎቶ እየተላከልሽ ብታወጪም እኔና አንቺ ደግሞእናንቺ ደግሞ ቢዝነስ መስራትና ቦታ ጋድሞ ማውራት እኮ ይለያያል። እኔናንቺ ደግሞ የምናወራበት ታይም ይመጣል። አንቺ አጭጣባጭ ነ ይ ነገር እኛ የከተማ ልጅ ነን። አሁን በግልጽ

አሁን የምጠይቀች ጥያቄ አለ ትሰሚያለች፣ ጠብስ ነ ኢጡ ላይ ምን አይነት ጠባሳ አለ ወሸላው ላይ ከማራማዊት ጋር ማች ማድረግ ስላለብን ምን አለ ያየሽ የምታቂው ጠባሳ ከወገበታች ምናምን ያለው ሰው የማያየው ቦታ ላይ ዘግቢ። አልነኳትም ብሏል፣ ሸምጥጧል ወዴ ስለዚህ የሆነ አንቺ የምታውቂው ጠባሳ የማርያም የሳመችው ምናምን ያለ ነገር ካለ እዛ አካባቢ ዘግቢ። ሲጀምር የለው።